አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ልኝ ዳና ናችሁ ወይ? ሁሉ ሰላም አልሐምዱሊላህ። እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤነት አፍያ፣ ሁሉ ሰላም። ከኔጋ ሁሉ ሰላም። ዩቲዩብ ቻናሌን ላይክና ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ስለምታበረታቱኝ ምስጋና ከልብ ነው። ጀዛኩምላሁ ኸይራ። እንግዲህ ዛሬ የማሳያችሁ የቤት እቃ። ሁላችሁም በጣም የምትወዱት ይሆናል ብዬ አስባለሁኝ። እና እኔ ከደብተርም ላይ ከመጻፍ ባሻገር ለእህቶቼ ሂሳብ እንዲሰሩ እኔ ትንሽ ፍጥነት አለኝ እፈጥናለሁ። በጣም ቪዲዮም እንዳይረዝም እፈልጋለሁ። ቢያንስ ብችል እስከ አስር ደቂቃ ቢሆን በጣም ደስ ይለኛል። ከዛ ያለፈ ቪዲዮ ለራሴም ስለምሰለች መብዛቱን አልፈልገውም እና ለእናንተ ሂሳቤን በዚህ ልክ ነው ማለት፣ በጣም ግልጽ መሆን እፈልጋለሁ። ለእናንተ በጣም ከሚገባው ከምታስቡት በላይ ግልጽ መሆን እፈልጋለሁ። እዚህ ብር ላይ አሁን ስድስት መቶ ብር የትራንስፖርት ተጨምሮበታል። ቀሪው የቀዋ ነው፣ አያችኋ፣ ይሄ ቀሪው የቀዋ ነው ማለት ነው። እንደዚህ አድርጌ ለእናንተ የማሳየው ይበልጥ የኔን ግልጽ ሆኖላችሁ እንድትሰሩ ነው ሂሳቡን የምፈልገውና እያንዳንዷ የገዛኋትን እቃ እንደዚህ አድርጌ ነው የማስረክባችሁ። ማንኛውም ሰው ለማንም ሰው ሼር አድርጎ ሂሳቡን መስራት እንዲችል በጣም እፈልጋለሁና እኔ በዚህ መልኩ ሰርቼ ከጨረስኩ በኋላ ለእህቴ ልክላታለሁ። እህቴ ሂሳቧን መስራት ትችላለች። በቃ ከዛ ውጭ ግን ቪዲዮ ማስረዘም ምናምን አልፈልግም በቃ አጠር አጠር አድርጌ ነግሬ ቪዲዮን አሳጥሬ ማስረከብ ነው የምፈልገው። በመቀጠል ደግሞ እኔው እንደነገርኳችሁ ስለምፈጥን አንዳንድ እቃ ለምሳሌ ሶስት ሺህ የሆነውን ሁለት ሺህ ወይም ሺ ምናምን ካልኳችሁ ተማም እንደው ትረዱኛላችሁ ብዬ አስባለሁኝ። ሁሉ ነገር እዚህ ላይ ስላለ ለእናንተ የሚያስቸግር ነገር የለም። የገዛኋቸው እቃዎች በሙሉ እዚህ ጋ እንደምታዋቸው ደርድሬያቸዋለሁኝ። ዋናው ነገር ቴሌቪዥን እና ፍሪጅ ነው። ለሱም ደግሞ እዚህ ጋር ይሄ አሁን እዚህ ጋር ጽፈዋለሁ እቃዋን አይደለም። ይሄ ደረሰኝ ነው፣ ደረሰኝም ነው ጋራንትም ነው። የሁለት ዓመት ማን ነው ያለው? የሁለት ዓመት ማለት ነው። የሁለት ዓመት ጋራንት ሲኖረው ቴሌቪዥን ከነሙሉ እቃው ሰላሳ ስድስት ሺህ አምስት መቶ ብር ነው። አርባ አንድ ሺህ አምስት መቶ ብር ደግሞ ኦርቢት ፍሪጅ ነው። 275 ሊትር ማለት ነው። እንደዚህ ቀለል ያለ ፍሪጅ ለምትፈልጉ ከኦርቢት ውጭ አለ። እኔ ብዙም ገዝቸው ማላቅም እርግጠኛም አይደለም። ኦርቢት ግን ፋን ያለውም የሌለውም በጣም ቆንጆ እቃ ነው። ይሄ 275 ሊትር ነው። የተገዛላትም ደግሞ እዚህ ጋር እቃዎች በሙሉ በዝርዝር ተጽፈዋል። አያቸዋ 32000 ከዛ 4500 ብር ከዛ ደግሞ 41500 ብር አጠቃላይ ድምር እዚህ ጋር እንደምታዩት ሳምንት ሽብር ነው ማለት ነው። ጋራንቷ የተገዛበት ቀን ሳይቀር ተጽፏል ማለት ነው። ይህን የምናደርገው እንግዲህ ለናንተ ከዚህ በላይ ግልጽ ማድረግ ማብራራት ከዚህ በላይ ያለ አይመስለኝም። አልሐምዱሊላ ረብ አልዓለሚን ሁሉ ነገራችን ግልጽ የወጣ ነው። ሁሉ ነገር ግልጽ ነው፣ እያንዳንዷ ዋጋ እንናገራለን። ከዛም በተጨማሪ በእንደዚህ በሚያምር መልኩ እያንዳንዷ የተላኩ እቃዎችን ራይት በማድረግ ለእናንተ እንዲታያችሁ ከማድረግ በላይ አንድም ነገር የለም። ምክንያቱም ዜሮ አምስት ሰንቲም ወደ እኔ የምትመጣ ነገር የለችም፣ ወደ እሷ የምትሄድ የለችም። እኔ እንደ ነገርኳችሁ ቸኩላ አለሁኝ ቶሎ ብዬ ቪዲዮ አለ ማጠናቀቅ ሞክራለሁ። በዛን ሰዓት ግን የሚታለፍ እንኳ ቢኖር ይሄ ዶክሜንት አለ ማለት ነው። አሁን እንግዲች የምንጀምረው እንደ ነገርኳችሁ ከፍሪጅና ከቴሌቪዥን እንዲሁም ደግሞ ሙሉ ጥቅ እንደምንጣፋላት ይች ሄቴ፣ በነገራችን ላይ የመጀመሪያ አደለችም። የጓደኛዋንም የእሷንም ከዚህ ቀደም አድርሻለሁ። ይሄ ተጨማሪ እቃ ነው እና እዚህ ጋር ከለር ልካልኝ ነበረ። ይሄን ራሱኑ ከለር ነው የላከችልኝ የገዛሁላትም ይሄንን ከለር ነው። የኢትዮጵያ አንደኛው በ330 ብር ሂሳብ 8250 ብር ሙሉ 25 ሜትር ጥቅል ለምንጣፍ አላት። ከዛም በመቀጠል ደግሞ ቴሌቪዥንና ፍሪጅ አላት። ፍሪጁ 275 ሊትር ነው። ትዛጋ ስለተዘቀዘቀ ነው በደንብ አይታያችሁም። በኋላ አውርጄ አሳያችኋለሁ፣ ካርቶኑን ውስጡንም ስፋቷን ላሳያችሁ እንዲቀለል ያለ ለምፈልጉ ይሆናቸዋል ብዬ ስለማስብ ይችንም ላሳያቸው ማለት ነው ውስጧል እና አንደኛ የሆነች እቃ ናት ህይወት ማሻላ ተባረክ ረህማን በጣም ቆንጆ ወላሂ ማሻላ ተባረክ ረህማን የሰው ልጅ በአቅሙ ነው በአቅሙ ባለው ነው ሊንቀሳቀስ የሚገባው ሁሉ ነገር ፏ ያለ ማሻላ ተባረክ ረህማን ይሄ አንዳንዱ እዚህ ፎቶ ላይ ትልቁ ነው ታውታላችሁ አቀራረጻቸውና ከታች ደግሞ እራሱን የቻለ ከጣውላ የሚሰራ ከፍ ማድረግ ያለ እሱን ስለሚጠቀሙ ነው። ዙሮ ኦርቢት 275 ሌትር ነው ይሄ ሞዴሉ እንደዛ ነው የሚለው ማለት ነው። ከዛም ደግሞ ኦርቢት 43 ኢንች ቴሌቪዥን አለ ከነሙሉ እቃው። እቃው 4500 ብር ነው። 32000 ደግሞ የቴሌቪዥኑ ዋጋ ነው። አጠቃላይ ስንት ይሆናል? 36500 ሲደመር 41500 ብር 78000 ብር ይሆናል ማለት ነው። ይሄን ይመስላል። ማሻአላ ተባረክ ረህማን ከዛም በመቀጠል ደግሞ እዚህ ጋር እንደምታው ድም ላይ ትረከቦታ አለ 3700 ብርና ስኒ 1400 ብር። ከዛም እዚህ ጋር ፌርሜሎ አለን። ፌርሜሎ የገዛሁላት 370 ብር። ከዛ እንደገና መቆንጠጫ 30 400 ብር ይሆናል ማለት ነው። ብርጭቆ አላት ሁለት ደርዘን ነው የታዘዝኩት። ሁለት ደርዘን 2400 ብር። አያምርም? ማሻላ ተባርክ። በጣም ቆንጆ ልሙጥ የሆነ። የውሃ ብርጭቆ ነው ዋጋውም ደግሞ 2400 ብር ደርዘን 1200 ብር ሂሳብ ማለት ነው። እዚህ ጋ ደግሞ 1100 ብር የሾርባ ማግ ይሄ ማለት ነው። ማሻላ ተባርክ ነው ደርዘኑ 2100 ብር ነው። ከዛም በቀጠል ባስኬት አለ 400 ብር። ሁለት የኦዱ ብሪቅ ብላኛለች። እዚህ ጋር እንደምታዋቸው እነዚህ ሁለት የኦዱ ብሪቅ 80 80 ብር ናቸው። 40 ሊትር ባል ያለ 350 ብር፣ 210 ብር 20 ሊትር እና ሁለት መቶ ሀያ ብር ደግሞ ማንጠፍጠፊያ የዕቃ ስድስት መቶ ብር ሼልፍ የሽንኩርትና የበርበሬና የሽሮ በመቶ አርባ ብር ሂሳብ ገዝችላታለሁ ማለት ነው። ከዛ መቀጠል ሰፌድ እንጀራ ሰፌድ ሁለት መቶ ብርና እነዚህ ደግሞ ስድስት ከሀምሳ ስድስት ከሀምሳ ሺ ሶስት መቶ ብር ጥስት ሺ ስድስት መቶ ብር ገዝችላታለሁ በርሚል ሁለት ሺ ዘጠኝ መቶ ብር ሶስት መቶ ሀምሳ ሌትር ማለት ነው። ከዛም ቀጥል ደሞ ያው እንደነገርኳችሁ የቁርጥ ሳህን በጣም ቆንጆ የሆነ ማሻአላ ተባረክ ረህማን የሆነ የዚህ ዋጋ ደሞ በ120 ብር ሒሳብ 1440 ብር ይመጣል። በ160 ብር ሒሳብ ደሞ 960 ብር ይሆናል። ይሄ እንደምታወት የሚያምር ማሻላ ተባረክ ረህማን የሆነ ወፍራም የሆነ 6 ሀባ ነው የታዘዝኩት። 1 2 3 4 5 6 ሀባ 960 ብር ገስችላታለሁ። የፈንድሻ 450፣ ማዞሪያ 50 ብር፣ 100 ብር ወንፊትና አራካምሳ ትልቁ እንጀራ አለ ማለት ነው። በመቀጠል 772 የወጥ ሰሃን አለ። 2150 ብር ገዝቼላታለሁኝ። 2100 ብር እና 500 ብር ደግሞ ማዕደን ትልቁን የትልቁ ተከታይና መካከለኛው ዋናት ማለት ነው። አጠቃላይ 3200 ብር ማለት ነው። የቱርክ ጆክ 2900 ብር ገዝቼላታለሁ። የሻይ ብርጭቆ 2 ደርዘን 9.50 9.50 ሂሳብ 1000 900 ብር ገስ ይችላል አለ ማለት ነው። በ9 ከ50 9 ከ50 ሁለት ደርዘን ማለት ነው። በሁለት አይነት ከለር ማለት ነው። ከዛ እዚህ ጋር እንደምታወት ይሄ የውሃ ጆጋ አለ። ከለሩ ወደ ቀይም አይደለም ብቻ እንደዚህ እንደምታወት ይሄ ከለር ነው ያለው። አሪፍ የሆነ እቃ ነው። ለቡፌ በጣም ያምራል። ይሄን ነው የገዛው ልጅ 2500 2500 ብር ነው የገዛው። 5000 ብር ይሆናል ማለት ነው። ከዛ 350 ብር እና 4 ከ50 ትሪ አለ ማለት ነው። ይሄ ትሪ ነው እዚ ጋር እንደምታውቅ። ከዛ በቀጠል ደግሞ የውሃ ሰርቪስ 700 ብር፣ 3 ሴት እና መዳመጫ አለ 600 ብር ማለት ነው። 800 ብር 2 ሊትር የሻይ በራድ አለን ማለት ነው። እንግዲህ ጭቃዎቿ እነዚህን የመሰሉ ናቸው። ማሻአላ ተባረክ። ረህማን መጋረጃ እና የፍራሽና የትራስ ልብሱ አላት፣ እሱንም አሳያችኋለሁ። ፍራሽና ትራስ አላዘዘችኝም። ስለዚህ ማሳያችሁ አውጥቼ እንደዚህ እንዳለ እና ዋጋውን ነግራቸዋለሁ። 10 ሺህ ሰባት መቶ አራት ብር ይዟል ማለት ነው። እንሻላ አብራችሁ ይቆዩ። ላይክና ሰብስክራይብ ሼር በማድረግ ስለምታበረታቱ ደግሞ ምስጋና ከልብ ነው። በዚሁ አጋጣሚ ሽፎን ብላኛለች። እዚጋ እንደምታዩት በጣም የሚያምር ማሻላ የሆነ ሽፎን ሁለት ሺ ስምንት መቶ ብር፣ ረዘም ያለ ሳይዝ ያለው ነው። በጣም ቆንጆ ሁሉ ነገሩ ገበሩም ጨርቁም የዱባይ ነው እና አሪፍ ነገር ነው። ማሻላ ሁላችሁም ተወዱታላችሁ። ከዛ ሻርፕ ይሄን አደረኩላት በጣምም እንደዚህ ንጥት ያላለ እንዲሁም ደግሞ በጣም ቢጫ ያልሆነ ይህን የገዛሁላ ስምንት መቶ ብር ነው ማለት ነው። ማሻላ ተባረክ ረህማን፣ ሁላችሁም ማሻላ በሉ ማለት ነው። መጋረጃዋን 1300 ብር የገዛሁት መጋረጃና ትራስና የፍራሽ ልብስ አለ። እሱን የማሳያችሁ ነው የሚሆነው እናንተ ግን ከወደዳችሁት ላይክ እና ሰብስክራይብ በማድረግ እያበረታታችሁን እዚህ ጋር ያላሳየዋችሁ የእጅ ማስታጠቢያ 130 ብር አለ። እንግዲህ እቃዎቿ እነዚህን የመሰሉ ናቸው። እና አጠቃላይ ድምሯንም ያው መጀመሪያ አካባቢ ላይ ከስልኬም ላይ አጠቃላይ ድምሯን የመጣውን አሳይቻችኋለሁኝ። እና አጠቃላይ ድምሩ 142900 ብር ሳፊ የያዘ ነው ማለት ነው። ማሻአላ ተባረክቱማ። ፍሪጇን ይዛለ፣ ቴሌቪዥኗን ይዛለ። ጥቅም ለምንጣፋ ሙሉ ቤቷ መጭሎ ያያችኋል። መጀመሪያ ከዛም በኋላ የሚሆነው የሚሆነው ነገር ጠቀጠቀጠቅ ያደርጋል። አንዳንዶቻችሁ ደግሞ እንደው ይቅርታ አድርጉልኝና እኔ ስብሐንአላህ ወላሂ ከኛም በላይ ለእናንተ ጨዋ የሆነ እኔ ለእናንተ ብዬ አይደለም፣ እኔ ለጌታዬ ስል ለዚህ በቃ የሆነ ልብ ሽርትት ምታደርጓላችሁ። በቃ የምታዙ ከሆነ ይሄን እንፈልጋለሁኝ፣ ዋትሳብ ላይ የምትፈልጓቸውን እቃዎች በዝርዝር ጻፉ፣ ካልሆነ ደግሞ ኢሞ ደውሉ፣ እንጽፋለን። ከዛም በኋላ ትዕዛዛችሁ ይፈጸማል። ግዲ ነው፣ ስራችን ነው፣ አምነንበት ወደን ፈዕደንና የመጣ ነው። ትዕዛዛችሁን እንቀበላለን፣ የቻልነውን ያክል እናስተናግዳችኋለን ኢንሻአላህ። እንደ አላህ Subhanahu ወተዓላ ፍቃድ በእኛ ጉልበት በእኛ ኃይል ሳይሆን በአላህ ፍቃድና በአላህ ኃይል ማለት ነው። የፍራሽና የትራስ ልብሱን እንዲሁም መጋረጃውን ላሳያችሁ፣ ውድ የምወዳችሁና የማከብራችሁ የዚነት ቤተሰቦች የፍራሽ ልብስና የትራስ ልብሷ የሚያምር በጣም እኔ እንጃ። ይሄ ከለር ይሄ ከለር እንዴት እንደምወዱ አትጠይቁኝ። ቆሻሻ በመቻል ብትሉ በመልክ ብትሉ ማሻአላ፣ እርሳስ ከለር ምርጫው የሆነ ብቻ ኮሜንት ላይ ያስቀምጥልኝ። እኔ እርሳስ ምርጫ ነው። ይሄ እንደምታዩት አስር የትራስ ልብስ በዚህ አላት አስር የትራስ ልብስ አላት አስሩም ም የትራስ ልብሶች ደግሞ እነሆ ይባቸው። ማሻአላህ ተባረክ ረህማን እንዴት አባቱ እንደሚያምር ምርጫው እንዴት እንደተመቸኝ አጠይቁኝ። ይሄ ቆንጆ ጨርቅነቱም ለየት ያለ አሪፍ ጨርቅ ነው። ይሄ ያንዴ ትራስ ልብስ ዋጋ በ450 ብር ሂሳብ ያንድ የፍራሽ ልብስ ዋጋ ደግሞ እዚጋ እንደምታዩት አራት ሀባ የፍራሽ ልብስ አላት በላስቲክና እዚጋ ላስቲኩ ይሄ ነው። እዚጋ እንደምታዩት ይሄ ላስቲክ ነው። ስንት ቦታ አለ? አራት ቦታ አለ። ከዛ መቀጠል ደግሞ ማሰሪያ ስንት ቦታ አለ? አራት ቦታ አለ። ሙሉ ማሻ አላህ ተባረክ ረህማን ይሄ እንደምታዩት ሁለት፣ ሶስት፣ አራት። እዚጋ የትራስ ልብስ ደግሞ አስር ሀባ ነው። ማሻአላ ተባረክ ለማን። ከወደዳችሁት ላይክ አድርጉኝ ሰብስክራይብ ሼር እያረጋችሁ አበረታቱኝ። ይበልጥ አልብሼ ባሳያችሁ እኔን ያደክመኛል እንጂ ውበቱ እናንተን ከመጥራት ወደ ኋላ አይልም። አሁንም ቢሆን ይጠራችኋል። ማሻአላ ተባረክ ለማን። እንግዲህ አስር ሺህ ሰባት መቶ አራት ብር የፈጀው የአስር ትራስና የአራት ፍራሽ ልብስ ይሄንን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱኝ እና ፍራሽና ትራሱን ደግሞ የሚመሳሰል ለሁለት በር ወይም ደግሞ ለአንድ ፍሬንች ዶር የሚሆን ነው። እንደው ፍሬንች ዶር እስከ 12 እና 10 ሺህ ብር ማሰርታችሁ ይሄ መቀየሪያ ቢኖራችሁ ሚከፋ እቃ አይደለም። በጣም ቆንጆ እቃ ነው። ሁለት ነው 6 ብር ነው የገዛሁት። ከለሩም ተመሳሳይ ነው። አያችሁታ? በጣም ነው የሚያምረው። ማሻላ ተባረከ ረህመቱ። እህታችሁ ዚነት ከወሎ ኮምቦልቻ። ሰላም አለይኩም።